ምስራቅ አውሮፓዊቷ አዘርባጃን በዲጂታል ስርዓት ላቅ ያለ እምርታ ላይ ትገኛለች። እንግዲህ አገሪቱ ቴክኖሎጂ ለዜጎች ጥቅም የሚውልበትን መንገድ በማሰብ በተለምዶ አሰን ወይም አዘርባይጃን ሰርቪስ ኤንድ አስመንት ኔትወርክ የተባለ ስርዓት በመዘርጋት ለዜጎቿ የተቀላጠፈና የዘመነ የሲቪል ሰርቪስ አገልግሎት የሚያገኙበትን ሁኔታ አመቻችታለች። ተደራሽነቱን እንግዲህ ማረጋገጥ ትችላለች። በዚህም የተነሳ አዘርባጃን በዓለማችን ከሚጠቀሱ ሀገራት መካከል እንግዲህ ቀዳሚዋ ለመሆን ታዲያ እንግዲህ ሀገራችን ኢትዮጵያ በቅርቡ የመሶብ አንድ መስኮት አገልግሎት ማዕከልን ይፋ ማድረጓ ይታወቃል። ታዲያ ኢትዮጵያ ከዚህ የአዘርባጃን ስኬት ምን ምን ልምዶችን መቀመር ትችላለች? የዛሬ እንግዳይ በኢትዮጵያ የአዘርባጃን ሪፐብሊክ አምባሳደር የሆኑት ክቡር ረስላን ነሲቦቭ ናቸው። ተመልካዮቻችን ከሳቸው ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን። እኔ ዘላለም ደምሴ ነኝ። አብራችሁን ቆዩ። ክቡር አምባሳደር ራስላን ነሲቦቭ እንግዳችን ስለሆኑ ከልብ እናመሰግናል የዛሬ ውይይታችንን ትንሽ ባስደነቀኝ ቁም ነገር ብንጀምር ደስ ይለኛል። እንደ አውሮፓውያን አቆጣጠር በ2022 እዚህ አዲስ አበባ የሚገኙ ኤምባሲዮ በአማርኛ ቋንቋ የቅርስ መሴት አሳትሟል። ይህ ቁም ነገር በአስራ ሁለተኛው ክፍለ ዘመን እንደኖረ የሚነገርለትን የሙጅረዲን ባይላቃኒን አስታወሰኝ። ይህ ፈላስፋና ገጣሚ ከአዘርባጃን አባትና ኢትዮጵያዊት እናት እንደተወለደ በአፈ ታሪክ ይነገራል። ታዲያ ይህ ጉዳይ ስለ ኢትዮጵያና አዘርባጃን የጋራ ቅርስ ምን ይነግረናል? በጣም ጥሩ ጥያቄ ነው። ምክንያቱም ሁለቱም ሕዝቦች በጣም ጥንታዊ በመሆናቸው ጥንታዊ እና ጥልቅ ባህል አላቸው። በትክክል እንዳልከው በ12ተኛው ክፍለ ዘመን የኖረው ሙጅራዲን በይላቃኒ ሁለቱ ጥንታውያን ሕዝቦችን የሚያስተሳስር እሴት ነው ማለት ይቻላል። የዚህ ታሪካዊ ሰው ውርስ አሁንም ሊመረመር እና ሊጠና ይገባል። የታሰቡ የጥናትና ምርምር ትልሞች አሉ። ውጤታቸውም ለሁለቱም ሀገራት የህዝብ ለህዝብ ግንኙነትና ትብብር ወሳኝ ነው ብል ማጋነን አይሆንም። ኤምባሲያችን ጥናቱ እንዲጠናቀቅ ትልቅ ትኩረት ሰጥቶ እየሰራ ነው። የሙጅራዲን በይላ ቃኒ ማንነትና አሻራ በህዝቦቻችን መታወቅ አለበት። ምክንያቱም ይህ የሙጅራዲን በይላ ቃኒ ጉዳይ የመጀመሪያው እንጂ ብቸኛው ላይሆን ይችላል በመካከለኛው ወይም ሜዲቫል ዘመን ወይም ከዚያ በኋላ ሌሎች ግንኙነቶች ሊኖሩ ይችላሉና ጥናቱ አስፈላጊ ነው። በድሮ ጊዜ ሰዎች ይህቺ ዓለም ትንሽና አንድ እንዲሁም እርስ በርሷ የተሳሰረች እንደሆነች ያስቡ ነበር። ስለዚህ የአዘርባጃንና የኢትዮጵያ ህዝቦችን የጋራ ሴቶች በማጥናት እንደገና ማገናኘት ማጋመድ እንፈልጋለን። የነበሩንን ታሪካዊ መሰረቶች መመርመር ማየት ይኖርብናል። ስለዚህ ቀደም ሲል ያነሳውልህን ጥናት ለዚሁ ጥሩ መነሻ ነው። የጥናቱ ሀሳብ መነሻ የመጣው ከዩኒቨርሲቲያችን የቀድሞ ተማሪ ነው። እኚህ ግለሰብ በቅርቡ የተመሰረተው በአዘርባጃን የቀድሞ ኢትዮጵያውያን ተማሪዎች ማህበር መስራቾች መካከል አንዱ ናቸው ኢትዮ አዘርባጃን አዘርባጃን በልማት መሰረተ ልማቶች ላይ ካፈሰሰችው ስልታዊ ኢንቨስትመንት በተጨማሪ በዲጂታል መሰረተ ልማትና አዳዲስ ቴክኖሎጂዎች ላይ ያለማቋረጥ መዋለ ንዋይ ያፍስሳለች። በእውቀት ላይ የተመሰረተ ኢኮኖሚ የሚሉት ላይ ትኩረት በማድረግ ትገኛለች። የዲጂታል አጀንዳ ከምን የመነጨ ነው? ስ በጣም ጥሩ ጥያቄ ነው። እድገትን መግታት አንችልም። ግስጋሴው ይቀጥላል። ሕይወታችንም ከሞላ ጎደል ዲጂታል ሆኗል። በዲጂታል መንገድ ከዓለም ጋር ተሳስረናል። ዲጂታል መንገዶች የሥራዎቻችን ውጤታማነትን ጨምረዋል። በዲጂታል መንገድ ሐሳቦቻችንን እንገልጻለን። ስለዚህ የዲጂታል አጀንዳ የቅንጦት መሆኑ ቀርቶ የግዴታ መስክ ሆኗል ማለት ነው። በዚህ መስክ ላይ ኢንቨስት ማድረግ፣ መሠረተ ልማት ላይ ብዙ መዋለ ንዋዮችን ማፍሰስ አስፈላጊ ነው። በሀገራችን ለረዥም ጊዜ ሲሰራ የነበረውም ይህንኑ ነው። አቅምን ማሳደግ፣ አውታረ መረቦችን ማስፋፋት፣ ዲጂታል አውታረ መረቦችንና የቴክኖሎጂ ትሩፋቶቻችንን ከሌሎች ጋራ መጋራትና ሌሎች ስራዎቻችንንም ግባችን አድርገን ቆይተናል። አዘርባጃን ትራንዚሽን ዲጂታል በአዘርባጃን ሰርቪስ ኤንድ አሴስመንት ኔትወርክ ወይም በተለምዶ አሳን አገልግሎት በኩል አዘርባጃን ወደ ዲጂታል አስተዳደር ስላደረገችው ሽግግር እንነጋገር እስቲ። ከአዘርባጃን የዲጂታል አጀንዳ መለያ ምልክቶቿ ዋነኛው በእነዚህ የአሳን ማዕከላት የሚሰጡ የዲጂታል አገልግሎቶች ናቸው ይባላል። ስለ አሳን የአገልግሎት ማዕከላት ብዙ አስገራሚ እውነታዎችን አንብቤ አገልግሎት ለዜጎች የሚሰጥበትን አካሄድ በመሠረታዊነት እንደለወጠም ይነገራል። ኢትዮጵያም በተመሳሳይ አሁን በሙከራ ላይ ያለ ግዙፍ ፕሮጀክት የጀመረች በመሆኑ አሳን ትኩረት የሚስብ ጉዳይ ሆኗል። በአገሩ ታዋቂ ስለሆነው አሳን ይንገሩን እስቲ። አሳን ምንድን ነው? ሕዝብና መንግሥትን በምን መልኩ እየጠቀመ ይገኛል? ሲስተም አሳን የተሰኘው ይህ የዲጂታል ሥርዓት በእውነት ልዩ ነው። እንደ አውሮፓውያን የዘመን አቆጣጠር በ2013 ነው የተጀመረው። በዓለም ላይ አሉ የተባሉ ምርጥ የተባሉ ልምዶችን ቀምረናል። ወደፊት ሊገጥሙን የሚችሉ እንቅፋቶችንም ለማስቀረት በመስኩ የታዩ አሉታዊ ክስተቶችንም ሰብስበን አጥንተናል። እንደ አውሮፓውያን የዘመን አቆጣጠር በ2013 ከጀመረ ወዲህ ግን ወዲያውኑ ተወዳጅነትን አገኘ። በጣም ውስን በሆነ ጊዜ ውስጥ በመንግስታችንና በሲቪል ሰርቪስ አፈጻጸሙ ላይ ያለውን የእርካታ መጠን ወደ 99.8 በመቶ እንዲያድግ አድርጓል። ያው 100 ፐርሰንት በሉ። ይህንን አሰራር የመዘርጋት ውጥን የክቡር ፕሬዚዳንታችን ኢልሃም አሊየቭ ነው፣ በእርሳቸው ፖለቲካዊ ፈቃድ እና ቁርጠኝነት ላይ የተመሠረተ ነበር። ይህንን ሐሳብ ሲወጥኑ ምን አልመው ነበር? እንደጠቀስከው አሳን ወይም የአዘርባጃን አገልግሎትና ምዘና አውታር በእኛ ቋንቋ ሲገለጥ ቀላል እንደማለት ነው። ዓላማውም በቀዳሚነት ሙስናን ከስሩ መንቀል፣ በአገልግሎት ፈላጊ ዜጎችና አገልግሎት ስጪ ባለስልጣኖች መካከል የሚኖረውንም ያልተገባ ግንኙነትን ማስቀረት ነው። በዚህ ስርዓት ውስጥ ያለው ዋናው ቁም ነገር ይህ ነው። ይህንን አሰራር እንዴት ተፈጠረ? እኛው የፈጠርነው የራሳችን የሆነ የተቀናጀ ስርዓት ነው። ስርዓቱ የግለሰቦችንና ሌሎችንም አካላት አጠቃላይ አፈጻጸም በተቀላጠፈ ሁኔታ ለመገምገም ያስችላል። ስለዚህ ይህ ስርዓት ብዙ ሽልማትን ማግኘቱ ብዙ አያስደንቀንም። የተባበሩት መንግስታት ኤክሰለንት አዋርድ ሽልማት፣ እንዲሁም እንደ ኢገቨርንመንት ኤክሰለንስ ያሉ ሌሎችም ታዋቂ ተቋማት ሽልማቶችን አሸንፏል። ከኢትዮጵያ ጋር በጀመርነው ትብብርም ደስተኞች ነን። ሀገሪቱ በቅርቡ የጀመረችውንና በሕዝቡ ተቀባይነት እያገኘ የመጣውን የመሶቢያ አንድ ማዕከል አገልግሎት በተሳካ መልኩ ከግብ ያደርሱት ዘንድም ድጋፋችንን እንቀጥላለን። በእርግጥ መሶቢያ አንድ ማዕከል አገልግሎት ከወዲሁ ተወዳጅነት በማግኘቱ ደስተኞች ነን።

አስተሳሰባችንን ለውጦታል። አሁን ለምሳሌ ስለ ራሴ ብነግርህ ከአሳን በፊት ስለነበረው ህይወቴ እንኳን ማሰብ ይከብደኛል። በትክክል ይህ አሰራር የፐብሊክ ሰርቪስ ውስጥ የነበሩ ብልሹ አሰራሮችን ወደ ዜሮ ያወረድን፣ የዜጎችን አስተሳሰብ በዚያው ልክ ለውጦታል። ለዚህ ነው ብዙ ድጋፍ ያገኘው። ኦፍ ኮርስ አዎ ዜጎች በመንግስት እምነት እንዲኖራቸው አድርጓል ዜጎች በመንግስት የሥራ አፈጻጸም ላይ ያላቸውንም እርካታ ቀደም ሲል እንዳልኩ ጨምሮታል ሁሉም የህዝብ አገልግሎቶች ከልደት እስከሞት በምንለው መልኩ ይሰጡበታል የመንግስትና የግል አጋርነትን ጨምሯል። የትም መሄድ ሳያስፈልግ ሁሉም አይነት አገልግሎቶችንም ታገኛለን። ሁሉም ነገር በተቀመጠለት መስፈርት የተደራጀ ነው። የአገልግሎት አፈጻጸም፣ ሰራተኞችና አመራሩ፣ ሁሉም ነገር በአንድ ላይ የተደራጀና የተቀናጀ ነው። ለምሳሌ የመንጃ ፈቃድ አገልግሎት አምስት ደቂቃ ብቻ ይወስዳል። አገልግሎቱ ከአምስት ደቂቃ በላይ ከፈጀ ወዲያውኑ የውስጥ ምርመራ ይጀመራል። ማንኛውንም አይነት አገልግሎቶችና ሰነዶችን በኤሌክትሮኒካዊ መንገድ እዚህ ሳለው በአሳን በኩል ማግኘት ይችላሉ። የተለያዩ መተግበሪያዎች ስላሉትም ወደ ማዕከሉ መሄድ እንኳን ሳያስፈልገኝ ባለውበት ሆኜ የምፈልጋቸውን አገልግሎቶች እንዳገኝ የሚያስችል ስርዓት ነው። እዚህ ከአንተ ጋር ተቀምጬ ሳለው ማንኛውንም አገልግሎት ማግኘት ይችላሉ።

አሁን ላይ ከአራት መቶ በላይ አገልግሎቶችን በአንድ ማዕከል መስጠት ችለናል። ይህ በመሆኑ እንግዲህ በአገሪቱ የዲጂታል አጀንዳን በጣም በተቀላጠፈ መልኩ እውን ለማድረግ አግዟል። ወደፊት ሁላችሁም የምትመሰክሩለት ጉዳይ ይሆናል። ይህ እንደሚሆን በጣም እርግጠኛ ነኝ። አሁን ጥሩ ጅምር ላይ ናችሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም በቃለ ምልልሶቻቸው በንግግሮቻቸው እንደገለጹት እኔም ተጽፎ እንዳነበብኩት በጣም በአጠረ ጊዜ ውስጥ ኢትዮጵያ በመቶዎች የሚቆጠሩ ተጨማሪ መሶብ የአንድ መስኮት አገልግሎት ማዕከላት ይኖሯታል። የኢትዮጵያ አጀማመር የሚደነቅ ነው። ይህ ፕሮጀክት ተግባራዊ የተደረገበት ፍጥነት በጣም የሚያስመሰግን ነው። ባለፈው ዓመት ግንቦት ወር ላይ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወደ አዘርባጃን ለይፋ የሥራ ጉብኝት በሄዱበት ወቅት በሲቪል ሰርቪስ መስክ በትብብር ለመስራት የሚያስችለንን የመግባቢያ ስምምነት ተፈራርመናል። ኢትዮጵያ በአንድ ዓመት ጊዜ ውስጥ ብቻ በዚህ ልክ ሰፊ አገልግሎት ለመስጠት የሚያስችል ማዕከልን እውን አድርጋለች። በዚህ አንድ ዓመት ውስጥ በሀገሮቻችን መካከል በጣም አበረታች የጉብኝት ልውውጦችን አድርገናል። በቴክኒክና ኦፊሴላዊ ቡድኖቻችን ደረጃም ተወያይተናል። የኢትዮጵያ ሚኒስትሮችም አዘርባጃን ሀገራችንን ጎብኝተዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት ታያስ ቅጽላሴ በኮፕ 29 ስብሰባ ላይ ለመሳተፍ አዘርባጃን ባኩ በተገኙበት ወቅትም የአሳን ማዕከልን ጎብኝተዋል። በዚህ መስክ ለመተባበር ያስቻሉ እንዲሁም መንገድ የከፈተ የተለያዩ ንግግሮችን በመሪዎች ደረጃ አድርገናል። አተገባበሩ ቀደም ብዬ እንደገለጽኩት በጣም ፈጣን ነበር። በጣም ፈጣን የአሳን ስርዓት ላይ ያለንን እውቀት ወደ ኢትዮጵያ ለማሸጋገር በብዙ መስኮች ስንሰራ ቆይተናል። ይህ ደግሞ ከተመሰረተበት ጊዜ ጀምሮ በተለያዩ ጉዳዮች ላይ የሚደረጉ ትብብሮችንም ይመለከታል። ኢትዮጵያ አሰራሩን ተግባር ያደረገችበት ፍጥነት በጣም የሚያስደምም ነው። ኢትዮጵያውያን መሶብ የአንድ መስኮት አገልግሎትን መጠቀም መጀመራቸው ብቻ ሳይሆን ለአሰራሩ ያላቸውን አድናቆት መግለጽ መጀመራቸውን በማየቴም በጣም ደስ ብሎኛል። ሚሶ ሰርቪስስ ኢን ካንትሪ በአዘርባጃን የሚገኙ የአሳን አገልግሎት ማዕከላት የሕዝብ አገልግሎት አሰጣጥን እንዳሻሻሉ ጥርጥር የለውም። ነገር ግን እንደ ማንኛውም ሁኔታ መጀመሪያ አካባቢ በአንዳንድ የህብረተሰብ ክፍሎች መካከል ማመንታት ገጥሞታል ብዬ አምናለሁ። ማመንታቱ ከተለያዩ ስጋቶች የመነጨ ሊሆን ይችላል። መንግስት ይህንን ፈተና ተሻግሮ በመንግስት አገልግሎት የሕዝብ እርካታ እርስዎ ቀደም ሲል የጠቀሱት ወደ 100 ፐርሰንት ሊደርስ የቻለው እንዴት ነው? በተለይ ግንዛቤ በመፍጠር ሂደት ውስጥ የሀገራችሁ መገናኛ ብዙሀን ምን ሚና ተጫውቷል ማለት እንችላለን? በጣም ጥሩ ጥያቄ። የመገናኛ ብዙሃን ይህንን ሥርዓት እና አገልግሎቶችን ውጤት በማሳየት ዜጎች እንዲያውቁት ከማድረግ ረገድ ከፍተኛ ሚና ይጫወታሉ። እርግጠኛ ነኝ ዜጎች ወደዚህ ማዕከል መተው አገልግሎቱን በዚህ መልኩ ግልጽና ፈጣን በሆነ መንገድ ካገኙ በኋላ መረጃው ከየትኛው ሚዲያ በበለጠ ፍጥነት መሰራጨቱ አይቀርም። ምክንያቱም ዛሬ የምናወራው ስለ ነባሪ መገናኛ ብዙሀን ብቻ ሳይሆን ህዝቡ ሐሳቡን የሚያካፍልባቸው የማህበራዊ ሚዲያ አውታሮችን ጭምር ነው። የማህበራዊ ሚዲያ አውታሮች ሁሉም ዜጋ የሚናገርበት መድረክን የሚፈጥሩ ስለሆኑ ማለት ነው። አዎ፣ ሁሉም ዜጋ በማህበራዊ ሚዲያ አውታረ መረብ በኩል ለመናገር አሁን እድል አለው። ስለዚህ የዚህን ስርዓት ስኬት መደበቅ የማይቻል ነው። በእርግጥ በመላ ሀገሪቱና ወደ ሌሎችም ሀገራት መስፋፋቱ አይቀርም። ዜጎች እርካታ ሲያገኙ ለሌሎች ማጋራታቸውም አይቀርም። ይህንን ሁኔታ ነው ታዲያ ተፈጥሯዊ የዲጂታል አጀንዳ ለውጥ ከሳሽ ወኪል የምንለው። ምክንያቱም ብዙ ሰዎች የአገልግሎት እርካታን ባገኙ መጠን መንግስት አገልግሎቱን በየቦታው እንዲዘረጋ ይፈልጋሉ። ይህ ስርዓት ህዝብና መንግስትን የሚያቀራርብና መደጋገፍን የሚፈጥር ነው። አዎ የኢትዮጵያ መንግስት ጀምሮታል እኮ። የኢትዮጵያ መንግስት አመራር እና ህዝቡ መሶብ አንድ መስኮት አገልግሎት ማዕከልን በማስጀመሩ ደግሜ እንኳን ደስ ያላችሁ ለማለት እወዳለሁ። ይህ ስርዓት በአገሪቱ የሲቪል ሰርቪስ ተደራሽነት ላይ መሠረታዊ ለውጥ ያመጣል። ኢትዮጵያ እና አዘርባጃን ኢንጆይ ኤ ቬሪ ኮርዲል ኦፍ ባይላተራል in, when it comes to formal relations for the past three decades, we have enjoyed. ኢትዮጵያና አዘርባይጃን ላለፉት ሶስት አስርተ ዓመታት ጥሩ ግንኙነት አላቸው። በሶስተኛው የኢትዮጵያና የአዘርባይጃን የሁለትዮሽ የፖለቲካ ምክክር ወቅት ሀገራቱ በቴክኖሎጂና በግብርና በመሳሰሉ ቁልፍ ዘርፎች ላይ በጋራ በመስራት መዋለ ንዋይ በማፍሰስ ኢኮኖሚያዊ ትብብርን ማስፋት አስፈላጊ ስለመሆኑ አጽንኦት ሰጥተዋል። እንዲሁም ሀገራቱ በሚገኙባቸው አህጉራት ካላቸው ስትራቴጂ አቀማመጥ አንጻር ጸጥታና ደህንነት ላይ ለመተባበር በምክክር መድረክ ወቅት ከተስማማችሁባቸው ነጥቦች አንጻር እስካሁን ያለውን ሂደት በእርስዎ ግምገማ እንዴት ያዩታል? ሪሰንት ሶድ ራውንድ

ትክክል ብለሃል። በዚህ ዓመት ጥር ወር ሶስተኛው ዙር የሁለትዮሽ የፖለቲካ ምክክር አድርገናል። በምክትል የውጭ ጉዳይ ሚኒስትራችን የተመራ ልዑክም ወደ ኢትዮጵያ የሥራ ጉብኝት አድርጓል። ሶስተኛውን ዙር የሁለትዮሽ የፖለቲካ ምክክር ባደረግንበት ወቅት በቀጣይ ልንከተላቸው ባሰብናቸው ተጨባጭ ጉዳዮች ዙሪያ ተነጋግረናል። ምክክሩ ከብዙ ዘርፎች መስሪያ ቤቶችና ሌሎችም የመንግሥት አካላት ባለሥልጣናትን ያቀፈ በመሆኑ ጥልቅ ንግግሮች የተደረገበት መድረክ ነበር። በኢኮኖሚ መስክ ጠንካራና በጋራ ለመስራት የሚያስችሉ አቅሞች አሉን። የማወራልህ በኃይል ግብርናና ዲጂታል መስኮች በጣም ሰፊ የሆኑ እድሎች እንዳሉን ጭምር ነው። በትምህርት መስክ ያሉን ትብብሮች ላይም በጣም ጥሩና ተጨባጭ እድገቶች አሉ። የባህል ግንኙነቶች፣ የህዝብ ለህዝብ ልውውጥ፣ እንዲሁም ቱሪዝም እነዚህ ሁሉ መስኮች ለትብብር ክፍት ናቸው። እኛም ዝግጁ ነን። በዚህ ላይ እየሰራን ሲሆን የሁለትዮሽ ግንኙነቶቻችንን ወደ ላቀ ደረጃ ለማድረስ ከኢትዮጵያውያን አጋሮቻችን ጋር በሁለቱም ሀገራት መካከል ያለውን የሁለትዮሽ ግንኙነት ኢንቨስትመንትና ንግድ መስኮችን ለማጠናከር እንሰራለን። ቀደም ሲል በጠቀስኩልህ የምክትል የውጭ ጉዳይ ሚኒስትራችን የኢትዮጵያ ጉብኝትን ተከትሎ በየካቲት ወር የእኛ የኢንቨስትመንት ባለይዞታዎች የመግባቢያ ሰነድ ተፈራርመዋል። ይህ በሁለቱ ሀገራት መካከል ለተጨባጭ የኢንቨስትመንት እድሎችንም መንገድ ከፍቷል። በዚህ በጣም አጭር ጊዜ ውስጥ አንዳንድ ውጤቶችን አግኝተናል። እየጨመረ እንደሚሄድም ተስፋ አደርጋለሁ፣ ምክንያቱም መተባበር የምንችልባቸው መስኮች በጣም ብዙ ናቸው። ተጨባጭ የሆኑ እቅዶች አሉን። እቅዶቻችንን አስቀድሜ መናገር አልፈልግም። አንድ ነገር ግን እውን እንዲሆን ከተፈለገ በዝምታ ቢሆንም

ታዲያ በዚህ ምክክር ላይ የታሰቡ የመወያያ አጀንዳዎች ምን ምን ናቸው? የአራተኛውን የሁለትዮሽ ፖለቲካዊ ምክክር በተመለከተ ሁለቱም ወገኖች ተነጋግረን አጀንዳዎቹን እንወስናለን። ሁልጊዜም የምናደርገው እንደዚያ ሁለቱ ወገኖች ናቸው የሚወስኑት። ስለዚህ አሁን ላይ እንዲህ ነው እንዲያ ነው ልልህ አልችልም፣ ነገር ግን ከፖለቲካዊ ምክክሮች ባሻገር የሁለትዮሽ ግንኙነቶቹንም በሚያራምዱ የሚኒስቴር መስሪያ ቤቶችና አካላት እንዲሁም በቢዝነስ ሰዎች መካከል ግንኙነቶች አሉ እና ከሁለቱም አገሮች የተውጣጡ የንግድ አካላት እርስ በርስ ለመገናኘት አብሮ ለመስራት ፍላጎት እንዳላቸው ልጠቅስል ወዳሉ። አዘርባይጃንና ኢትዮጵያ በሺዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ ቢገኙም ተመሳሳይ መልክዓ ምድራዊ እውነታዎችን ይጋራሉ። ሁለቱም የባህር በር የሌላቸው ሀገሮች ናቸው። በእርግጥ አዘርባጃን የካስፒያን ባህርን ትዋሰናለች፣ ነገር ግን የባህር ንግድ ለማግኘት ዛሬም ድረስ በጎረቤቶቿ ላይ ጥገኛ ነች። ያም ሆኖ ፕሬዚዳንታችሁ ክቡር ኢልሃም አሊየቭ እንዳሉት አዘርባጃን ራሷን ወደ ቀጠናዊ የትራንስፖርት ማዕከልነት መለወጥ ትችላለች። ጥያቄ፣ አምባሳደር እንዴት ነው አገሮ ያንን ማድረግ ይቻለች?

ይህንን ጥሩ ጥያቄ ስላነሳ ደስ ብሎኛል፣ አመሰግናለሁ። አዎ፣ አዘርባጃን የባህር በር የሌላት ሀገር ብትሆንም በአካባቢው የመተሳሰር ተምሳሌት ወደ መሆን እራሷን ቀይራለች። ከፖለቲካ አመራራችን በተለይ የክቡር ፕሬዚዳንታችን ራዕይ የመጣ ነው። በመሠረተ ልማት ላይ ከፍተኛ መዋለ ነዋይ አፍስሰናል። የውጭ ጉዳይ ፖሊሲያችን ብሔራዊ ጥቅምን መሰረት ያደረገ እንዲሆን ሰርተናል። ስለዚህ የሎጂስቲክስ አቅማችንን ማሳደግ ብሔራዊ ጥቅማችን ነበር። በቀጣናችን ውስጥም የእኛ ተፈጥሯዊ አቀማመጥ መስቀለኛ መንገድ ላይ ነው የሚገኘው። ስለዚህ በቀጠናው እርስ በርስ የምንተሳሰርበትን መሠረተ ልማትን ማበጀት ነበረብን። በሀገራችን ያደረግነውም ሆነ እያደረግን ያለነው ይህን ነው። ከዚህ አንጻር ከፍተኛ መሠረተ ልማት ያፈሰስንባቸው መሠረተ ልማቶች አሉን ማለት ነው። ይህም ሆኖ ዛሬ ድረስ መሠረተ ልማቶቻችንን እያሰፋን አቅማችንንም እያጎለበትን እንገኛለን። ስለዚህ አሁን የመሠረተ ልማት ተቋማቶቻችን አቅምን እያሳደግንና እያሰፋን ነው። ከዚህ አንጻር ከምስራቅ ወደ ምዕራብ የሚዘረጋውን መካከለኛ ኮሪደር ወይም ሚድል ኮሪደር መጥቀስ ይኖርብናል። የዚህ የመጓጓዣ ኮሪደር ዘርፈ ብዙ ባህር ያለው ቢሆንም በጣም ፈጣንና አጭር ነው። ለዚህ ከሁሉም ጎረቤቶቻችን ጋር እንተባበራለን። ከባልቲክ ባህር እስከ ፋርስ ባህረ ሰላጤ ብሎም የህንድ ውቅያኖስ ድረስ የሚመጣው የሰሜን ደቡብ መጓጓዣ ኮሪደርን በተጨማሪ ለምሳሌነት መጥቀስ እንችላለን። በዚህ መስክ ከሩሲያና ኢራን አጋሮቻችን ጋርም እየሰራ እንገኛለን።

አስቀድሜ የገለጽኩልህ ይህንን ነው። በዋናነት ፕሬዚዳንታችን በብሔራዊ ጥቅም ላይ ብቻ የተመሰረቱ ፖሊሲዎችን ያመነጫሉ። ፖሊሲያችን በብሔራዊ ጥቅማችን ላይ ብቻ የተመሰረተ ነው። ብሔራዊ ጥቅም ምንድን ነው ካልከኝ፣ ያው ብልጽግና፣ ደህንነት፣ ልማትና ሰላምና መረጋጋት ናቸው።

አዘርባጃን በኃይል ምርቶቿ እንደምትታወቅ ሁሉ ኢትዮጵያ የአፍሪካ ቀንድና የምስራቅ አፍሪካ ሀገራትን በማገናኘት በኃይል በማስተሳሰር የራሷን ቀጠናዊ ትስስር ትል የማፋጠን ስራ እየሰራች ትገኛለች። አምባሳደር፣ እነዚህ ሀገራት ማለቴ የምስራቅና የአፍሪካ ቀንድ አካባቢ ሀገራት ከአዘርባይጃን ተሞክሮዎች ምን ምን ልምዶችን መቀመር ይችላሉ? ቀጠናዊ ትስስርን ከማፋጠን አንጻር ማለቴ ነው።

ብሔራዊ መሪያችን ሃይደር አሊ ሁሴን እና ቀደምት አባቶቻችን የአዘርባጃን ሪፐብሊክን ሲመሰርቱ ያሉትን ሁሌ እናስታውሳለን። ነጻ ሕዝቦች ነን። ይህንን ነጻነታችንን ሁሌም መጠበቅ አለብን። ነጻነት ደግሞ የተፈጥሮ ሀብቶቻችንን ለማስተዳደር ለማስተዳደርና ለመጠበቅም እድሎችን ይሰጣል። አፍሪካ ደግሞ በተፈጥሮ ሀብቶች በጣም የታደለች ነች። ዛሬ ላለንበት መሰረት የጣሉት ብሔራዊ ጀግኖች ስለነበሩን እድለኞች ነን። ባለን የሰው ካፒታል ጥሩ ያስተዳደር መሰረትና ያለንን ሀብት ለህዝቦቻችን ደህንነትና ብልጽግና ማስተዳደር በመቻላችን ደስተኞች ነን። አሁን ያለንበት ሁኔታ በእርግጥ ከአመራራችን የፖለቲካ ቁርጠኝነት የመጣ ነው። ስለዚህ ከአፍሪካ ሀገራት ጋር የምናደርገው ትብብር በግልጽና ቅንነት ላይ የተመሰረተ ነው። በአስተዳደር በሰው ካፒታል እና በአቅም ግንባታ መስኮች ያሉንን ሁሉንም ልምዶቻችንን ለማካፈል ዝግጁ ነን። በእርግጥ አሁንም እየሰራን ያለ ነው፣ ይህንኑ ነው። ክቡር አምባሳደር ረስላን ነሲቦቭ እንግዳ ስለሆኑ እጅግ አድርጌ አመሰግናለሁ። ጥሩ ቆይታ ነበር። አመሰግናለሁ።